ቦግ ተመልካቾች ጥራቱን ሲሰጣቸው በእውነት ቦግ ብሎ ነበር ማለት ነው። እና ወይኔ እንደ እኔ ባለማያ ከሆናችሁ ነው ማለትና አንቺ ወሬኛ እንዳትሉ ደግሞ እሺ አለ። እናንተም ሀገራችሁ ገብታችሁ ለኢድ ዝግጅት እንደዚህ በቤታችሁ ፏ ብትን ለማለት ያብቃችሁ ላችኋለሁ። ውዶቼ ያው እንግዲህ ኢትዮጵያ ለአመት በዓል በተለይ ደግሞ አረፋና ኢድ ሲሆን ያው መንገባቸው ቃላቶች አሉኝ። ውድ ተመልካቾች እንግዲህ የኤድ ዝግጅት ማለት ነው። በዚህ መልኩ አ እየቆላን ነው ማለት ነው። እንግዲህ ያው ሴትነት ሊፈተሽ ነው። እስከ ዛሬ እናቴ ነበረችኝ እምቆላለኝ። ዛሬ ደግሞ እስኪ እኔ ለሞክረው ሴት ሊሆን ብዬ ነው እንግዲህ ከስዴት መልስ ያው ብዙ የተረሱ ሙያዎች አሉና አሻሮ ቆለታ ምናምን። መውደድ መውደድ ነው። ብዙ አይነት ስም አለው። ነቢዛ ይባላል፣ መውደድ ይባላል፣ ቀሪብ ይባላል፣ እና ብዙ አይነት ስም ነው ያለው። የገብስ ኬኔቶ ነው የምናደርገው። እንግዲህ ያው ኢድ እየደረሰ ነው፣ እንግዲህ የኢድ ዋዜማ ነው። ያው እንኳን አደረሳችሁ እንግዲህ እንኳን አደረሳችሁ እየቸዋለ። ያው በዚህ መልኩ ጪሱ እንግዲህ ውያ አካብትን ብታዩ ጪሱ

በዚህ መልኩ ስራ ትሰራላችሁ ማለት ነው። እንደዚህ እንደዛ አይነት ነገር ማድረግ ሲፈልጉ እንደዚህ የተቆልቶ ነው ማለት ነው የምታደርጉት። እንግዲህ ብዙ አይነት ዝግጅት አለ ማለት ነው። ለኢድ ዳቦ ቆሎ እንቆርጣለን፣ ብዙ ዝግጅት አለ፣ ዳቦ እንጋግራለን። ውድ ተመልካቾች እንግዲህ ጥራቱ ሲስጣቸው እናቶች፣ ጥናቱ ሲስጣቸው በእውነት እንግዲህ ተቃጥሎብኝ ነበር። የሚገርማችሁ ነገር ጌም አላቀበትን ይቆላለሁ ብዬ በእውነት ተቃጥሎብኝ ነበር። ለማንኛውም ወይ ወይ ወይ፣ አሻሮ መቁላት እንደዚህ ነው፣ ከባድ ነው። በእውነት ነው የምላችሁ ወላሂ፣ ተቃጥሎብኝ ነበር። የሚገርማችሁ ነገር በውሃ አጥቻውና አሻሮ ራሱ ቦግ ብሎ ነበር ማለት ነውና፣ ወይ እኔ እንደኔ ባለሙያ ከሆናችሁ እንደዚህ ነው። በእውነት ጭሱ ራሱ በጣም ከባድ ነው። እሺ ውድ ቤተሰቦች፣ ቀጣይ ደግሞ ወደ ዳቦ ቆሎ ስራ ገብተናል ማለት ነው። የኢድ ዝግጅት እንግዲህ በጣም ስራው ቢዚ ያደርጋል ማለት ነው። አሁን ያው ቅድም እንግዲህ አሻሮ ስቆላ ይታችሁኛል። አሁን ደግሞ ወደ ዳቦ ቆሎ ይጃለሁ ማለት ነው። ያው መቁረጥ ጀምሬያለሁ። በዚህ መልኩ ዳቦ ቆሎ ያው ለማዘጋጀት ያው ባለሙያነት ምናምን አይጠይቅም ብዬ አስባለሁኝ። ያው ዳቦ ቆሎ ለመዘጋጀት ሶስት ግብአቶች ናቸው የሚያስፈልጉት ስኳር፣ ውሃ እንዲሁም ዘይት። ዘይቱ በዛ ማለት አለበት ማለት ሲባላልክ እንደ ብስኩት አፍ ላይ ሞሞት እንድል ማለት ነው ዳቦ ቆሎ እና ያው ይህን ስላችሁ ላስተምራችሁ ፈልግ ያጥልም ዳቦ ቆሎ መስራት የሚጠፋው ያለ አይመስለኝም። ያው ለወሬ ያክል ነው ማለት ነው አንቺ ወሬኛ እንዳትሉ ደግሞ እንሻላ እናንተም ሀገራችሁ ገብታችሁ ለኢድ ዝግጅት እንደዚህ በቤታችሁ ፋብትን ለማለት ያብቃችሁ ላችኋለሁ አለ ውዶቼ። ያው እንግዲህ ኢትዮጵያ ለአመት በዓል በተለይ ደግሞ አረፋና ኢድ ሲሆን ያው የምንገባቸው ቃላቶች አሉኝ። የመዳም ቅመሞች ለቤተሰብ ለአረፋ መጣለሁ ለኢድ መጣለሁ ምናምን የምንለው ነገር አለና ስብሃንላህ ያ ነገር ደግሞ ያው ሳይሳካ ይቀርና ብዙ አመታቶች ይቆጠራሉ። እና ሀገር ገብታችሁ መውለድ፣ ቤተሰብ ጋ መገናኘት የምትፈልጉ አላህ ለሀገራችሁ ያብቃችሁ፣ ሀቂቃ ማለት ነው። ምክንያቱም በእርግጥ ያው ሀገራችን ያለው ሁኔታ አትምጡ፣ እንደዚህ እንደዚህ ነው ሊሏችሁ ይችላሉ። ግን ደግሞ አላህ ሱብሐነሁ ወተዓላ ሁሉንም በፈቀደው ነው የሚሆነው ማለት ነውና አብሽሩ፣ አይዟችሁ ሀገራችሁ መግባት የምትፈልጉ በቃ ወስኑና ሀገራችሁ ግቡ። ምናልባት ቤተሰብ ጋር ተገናኝታችሁ ያለውን አንዳንድ ሕይወታችሁን የማይመለስ የማይደገም ልጅ መውለድ ሊሆን ይችላል። እሱን እሱን ነገር ያው ቢያንስ አሳክታችሁ መልሳችሁ መሄድ ትችላላችሁ። ሀገር ላይ ቢያንስ ወይ የሆነ ጥሩ ስራ ያስፈልጋል እና ትንሽ ሀገራችን የኑሮ ውድነቱም በጣም ከበድ ብሏልና ብቻ ያለው ስለሆነ ላይ የድዚቃችንን ያስቀመጠልን አናጣሙ ተመልካቾች እጂ እና ያው እንግዲህ ኢድ በዓል ሲሆን በተለይ ከቤተሰብ ጋር ማሳለፍ የሚለው ነገር በጣም ስታስታውሱት ያለው እንትን ቀር ይላል ማለት ነው በጣም ነው እንትን የሚለው ምክንያቱም አረቦቹ ከፋሚሊያቸው ጋር ሲሳሳቁ ሲደሰጡ እናንተ ደግሞ ለብቻ ኩርሲ ላይ ቁጭ ብላችሁ ቤተሰብ ስታስቡ ስታስታውሱ ያያ ነገር በጣም ይሰማል። ምክንያቱም የስሜቱን በጣም ነው የማውቀውና፣ አብሽሯ ይዟችሁ ስራ የሚበዛባችሁ የኢድ ዝግጅት። ያው አንዳንድ ቤት ምንም አይነት ስራ አይበዛም፣ አንዳንድ ቤት ደግሞ ስራ በጣም ይበዛል። አንዳንዶቹ ያው ግድግዳ በሽቦ ፈክፍጉ የሚሉ አለ፣ ሀቅ ማለት ነውና። እና አንዳንዶቹ ደግሞ ምንም ስራ ማይሰራበት፣ እኔ አሁን የምሰራበት መጨረሻ ላይ እየሰራሁበት ምንም አይነት ስራ በዓል ሲደርስ ምንም ጭራሽ በዓል ራሱ አይመስልም ማለት ነው። ሴትዮዋ ጭራሽ በዓል አይመስልም ምንም አታከብርም ማለት ይቻላልና፣ ሌላ ቦታ ደግሞ በቃ ያለ የሌለ ነገር ጠቡ ምናምን ግድግዳ ሳይቀር ምን ሳይቀር በጣም ስራ ይበዛልና ያው የየቤቱ ይለያያል። ስራ ይበዛባችሁ እህቶቼ አብሽዋይዟችሁ ይችላል። ያልፋል። ሀገራችሁ ገብታችሁ ደግሞ ኢንሻአላ በራሳችሁ ቤት ሊመቀፏ ትላላችሁ ያው መቸም የራሳችን ህይወት ለማሳመር ብለን ነው ሰው ሀገር የምንለፋው እና ቢያንስ የራሳችሁን የሆነ ነገር ከያዛችሁ ሀገራችሁ ገብታችሁ ስሩ። ቤተሰብ የምንቶሎ ቶሎ የሚለው ያው ስለሚናፍቅ ነው እና ሀገራችሁ ገብታችሁ ቤተሰብ ጋር ተገናኙ። ምክንያቱም ደግሞ ቢያንስኛ ሰው ልጅ ሞት አለብን ቤተሰብ ጋር መገናኘት ግድ ነው የናፈቀ ቤተሰብ ማለት ነው እና ያው ዛሬ ነገ እንግዲህ ህቶች ለእናንተ ነው ይሄ ምክሬ ማለት እና ሀገራችሁ ገብታችሁ ቢያንስ ቤተሰቦቻችሁ ጋር ጊዜን አሳልፉ ከዛ በኋላ ደግሞ አላህ ያለው ይሆናል ማለት ነው እና እኔ አሁን ለምሳሌ አሁን ግድ ይመጣው ያው እንደምታውት አልহামዱሊላህ አሁን ላይ የልጅነት ያለው መልሽሼ ልሄድ ብል እንኳ ቢያንስ ይሻላል ማለት ነውና ሀገራችሁ መታችሁ ይሁን የራሳችሁን እንትን ብላችሁ መልሳችሁ መሄድ ይሻላል። ምክንያቱም ሀገራችን ላይ በርቀት በጣም ከባድ ነው፣ ኑሮ ከባድ ነው። ግን ደግሞ መስራትም አለ የሰራ ሰው ደግሞ ምንም ችግር የለውም። እንደ ጊዜው እንደ እንደ ሁኔታው ይኖራል ማለት ነውና እንደዛ ነው እላችኋለሁኝ። ያው ዳቦ ቆሎ እየቆረጥን እናውራ ትንሽ ብዬ ነው። ውይ ተመልካቾች፣ የዚህ ዝግጅት ይቀጥላል። እንግዲህ ዳቦ ጋገራው ምን ምን ኢንሻአላህ አብረን እናየዋለን። ያው ዳቦ ቆሎ አቋርጥ ዛሬ ብዬ ነው የመጣሁት እና አቋርጥ ደግሞ ማለት ነው። ፋሚ ቲዩብን ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ ነው የምታውኛ አብዛኞቻችሁ ማለት ነውና ሰብስክራይብ አድርጉኝ፣ ቤተሰብ ሁኑ የደወል ምልክቷንም ተጫኑ እኔ ቪዲዮ ስለቅ እንመጣላችሁ ሳብስክራይብ አድርጉኝ እስኪ መቶ ሺህ አስገቡኝ እህቶቼ እስኪ መቶ ሺህ አስገቡኝ ማለት ነው ገና መቶ ሺህ አልገባውም እና መቶ ሺህ አስገቡኝና አስደስትኝ በቃ ላይክ አድርጉ ቪዲዮዬን ኢንሻአላህ ወደፊት በጥሩ በጥሩ ስራ እንገናኛለን ብዬ አስባለሁ በተለይ ደግሞ አሁን ላይ ነው ያው የልጅነት ስለሆንኩ ትንሽ ያው ለስራ ስራ ተመቼ ነው ብዙ የሆነ እህቶቼ እቃ ግዢ ምናምን ያላችሁ እህቶች አላችሁ፣ ያው ኢንሻአላህ ትዕዛዛችሁን ለመቀበል ያው አሁን ላይ ትንሽ ስለተቸገርኩኝ ነውና እንሻላ ነገሮችን አመቻችቼ ያው የምታዝኙን ነገር ለመቀበል ኢንሻአላህ ቀደኝ ይሆናለሁ። እንዲሁም ደግሞ አረቢያ መጅልስን ማሰራት ለምትፈልጉ በተለይ ወሎ ደሴ አካባቢ ወደ መካነ ሰላም አቀስታ ወረይሉ እንደዚህ የደሴ ቅርብ የሆነ ሀገር አረቢያ መጅልስ ከደሴ አሰራላችኋለሁ ማለት ነው። በዚህ በእንደኔ አይነት በምታዩት እንግዲህ እኔ አረቢያ መጅልስ እንደዚህ አይነት ምርጥ አረቢያ መጅልስ ተሰርቶልኛል። እዚህ ቦታ ከተሰራልኝ ቦታ ላይ አሰራላችኋለሁ። እንዲሁም ያሰራሁላችሁም ልጆች ብዙ ልጆች ያላችሁ ታውቃላችሁ። ያው ጥሩቃ እንደመጣላችሁ እና ለቤተሰቦቻችሁ እንዳስረከብኩ ታውቃላችሁና እንደዛ ነው ኢንሻአላህ። ውይ ተመልካቾቼ፣ አብሽሩ አይዟችሁ። በዓል ሲመጣ የሚከፋችሁ ህይወቶች አይዟችሁ፣ ኢንሻአላህ አንድ ቀን ሁሉም ነገር ያልፋል ማለት ነው። ሀገራችሁ መታችሁ ደግሞ ከቤተሰብ ጋር ብትል የምትልበት ቀን ኢንሻአላህ ቅርብ ነው ማለት ነው። አይዟችሁ፣ አትዘኑ። ራሳችሁን ለማስደሰት እና ዘና ለማድረግ ሞክሩ። አብሽሩ፣ አይዟችሁ ላችኋለሁ። የዛሬው ወሬ እዚህ ላይ ያበቃል ማለት ነው። እናንተም ቪዲዮ ላይክ አድርጉልኝ ሰብስክራይብ አድርጉ፣ ሰብስክራይብ ያላደረጋችሁ እወዳችኋለሁ። በእያላችሁበት ሰላማችሁ በዚህ ትዝዝት ይበልልኝ። ኢንሻአላህ ለኢዳችን ደግሞ በሰላም ያድርሰን። ያው የዋዜማውን እንኳን አደረሳችሁ እያለሁኝ ሰላም አለይኩም ወራህመቱላሂ ወበረካቱ።